ሰላም ሰላም፣ ለእናንተ ይሁንላችሁ የገን ዩቱብ ተከታታዮች እንዴት ናችሁ? እኔ ዳና ነኝ። እግዚአብሔር ይመስገን አመሰግናለሁኝ፣ ውዶቼ የገን ዩቱብ ተከታታዮች ስላደረጋችሁልኝ ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር በጣም እጅግ አመሰግናለሁ። ክበሩልኝ፣ እግዚአብሔር አምላክ ይስጥልኝ ማለት ነው። ዛሬ ደግሞ እራት እንሰራለን፣ መኮረኒ አብረን እንሰራለን ማለት ነው። መኮረኒ በሽመል ነው ምንሰራው። ዜጋ ውሃ ያለው ድስት ባዶ አለ ማለት ነው። ውሃ አጨምርበታለሁ ወይ ከዛ ደግሞ ሽንኩርት ዜጋ ጥጃለሁኝ። ዜጋም ትንሽዬ ትንሽ ዘይት አረጋለሁ። ሽንኩርቱ መኮረኒ እስከሚበስልን ድረስ መኮረኒ እስከሚበስል ዶሮዋችን የተከታተ ዶሮ አለ፣ እሱን እንሰራለን ማለት ነው። እዚጋ ዘይት አረጋለሁ። ውሃ ውስጥ መኮረኑን መቀቀያ እዚጋ ደግሞ ጨው አረጋለሁ ማለት ነው። እንደሚበቃችሁ ጨውና ውሃ ዘይት አርጌ ይቀቅለዋለሁ። ምክንያቱም መኮረኒ እንዳይያዝብኝ ማለት ነው። እዚጋ መኮረኒ አለኝ። እናንተ ቤት ውስጥ ያለው መዳባችሁ፣ ኩሽና በተገኘው ነው። አሁን ላይ እንደምላችሁ ይሄ ጋ ያለው ለዛሬ ነው ይህን እሰራለሁ ማለት ነው። እስኪ አልከፋፍት መሰለኝ። ቆንጆ ምኮረን መኮረኒ በሽመል ሰራላችኋለሁ ብዬ ተስፋ አደርጋለሁኝ። በአንድ እጅ ሆኖ በአንድ እጅ ስልክ እዛው በአንድ እጅ ስራ በጣም ነው ይከብዳል ማለት ነው። ፊልም ሆኖ ደግሞ አሳያችኋለሁኝ ለእናንተ ለማሳየት ነው የመጣው ሁትን እራት እየሰራሁ እያወራኋችሁ ይያወራሁት ባገኘው ሰዓት ማለት ነው። እስኪ መኮረን ልፈጣለኝ እንዴ ማለት ነው። ሁሉንም ነው ማረገው። አንዷን አንድ ኪሎ ነው ሁሉንም ማረጋለሁ። እንደዚህ መኮረን ይበስልኛል። እዚህ ጋር መኮረን እስከብቻለሁ። እዚህ ደግሞ ሽንኩርቲን አበስላለሁ ማለት ነው። ብዙ ነገር አለኝ እንዳለ ቅመሞቼን ቅመሞችን የሚያስፈልጉትን አዘጋጅቼ መጥቻለሁ። ምክንያቱም ስለማይመቸኝ። እዚ ጋር ፍልፍል ሮሚ አለ፣ ወይ ደግሞ ፍልፍል በርጅ የሚባለው ዘጋ፣ ካሮት የተበሸራ አለኝ፣ ነጭ ሽንኩርት አለ፣ ዶሮ የተከተፈ ዶሮ አለኝ። አጠብኝ የመጣሁትኝ እዚህ ጋር ቲማቲም አለ ማለት ነው። ሁሉንም በአንድ አዋህደዋለሁኝ። ክሬሙንም እዛጋ አለላችሁ። ክሬሙንም ሳልቼ አብረን እናደርገዋለን፣ አብረን እንሰራለን። ክሬሙንም የኔ ቆንጆች እንደዛ ይመስላል እና በተረፈ ደግሞ መኮረኒን ማብስዬ ግን አሁን አሳያችኋለሁ። ችግር የለውም፣ ችግር የለውም። ይሄኛውን አብረን እናበስለዋለን ማለት ነው። ሽንኩርቱን አብረን እናበስላለን። መኮረኒ ሊቆይ ይችላል። እሱንም ደግሞ ክሬም ሳረግና ምናምን እንገናኛለን። ቅደም ተቀ ያስቀመጥኩትን ቅደም ተከተል አንድ ላይ አዋህደዋለሁ። ሽንኩርቱ ትንሽ ወሰድ ይበልልኝ። ልጅ ነው ዶሮ ማፍሰል ይችላለሁ። ከሽንኩርቱ ጋር ቆንጆ ነው የሚሆነው ማለት ነው። ምንም አይሆንም። ሽንኩርቱና ዶሮ አንድ ላይ ሲበስል ምንም የሆነው ነገር የለም። ቆንጆ ነው የሚጣፍጥ እንጂ የሆነ ነገር የለም። የሽንኩርት ፍሰት የዶሮን ፍሰት ያጠፋልና አብሮ ፍሰት እናደርገው አብሮ ይበስላል። ይሁን እንደምታዩት አጥንት የለውም። ስጉር ለጋ ገኝሩ እኛ ደግሞ መላላጣ ብለን የምንጠራው ነው። አይቆይም ይበስላል። መኮረኒ ንጂታ እያለች ነው አሁን ይደርስልኛል። ይሄው ዘመን የሚያመስል ነው ማለት ነው። እና የገኝት ተከታታዮች ለፈጣሪ መልካም መንኞታችሁን እንኳን ደህና መጣችሁ ብላችሁ በተቀበላችሁ በጣም አመሰግናለሁ። ሼር አድርጉልኝ፣ ሰብስክራይብ አድርጉልኝ በድጋሚ። እና የዛሬው እራት መኮረኒ ነው አብረን እንሰራለን ማለት ነው እንደዚህ ከሆነብን በኋላ ያው እያበሰልኩት ነው፣ ከሽንኩርቱ ጋ ማለት ነው አብሮ መብሰል አለበት ነው። እያማስ ነው ማለት ነው። እንደዚህ እያረኩ ማለት ነው አብሬ ይበስልልኛል። አብሮ ሲበስል ዶሮ ቆንጆ ነው የሚሆነው ሥጋው ማለት ነው። አጥንት ስለሌለው ከሽንኩርቱ አይበልጥም። የሱ አውቀው የዶሮ አጥንት ሽንኩርቱ ሲበስል አብሮ። ይበስልልናል ማለት ነው። ምክንያቱም አብሮ እንዲበስል ያደረግኩት ቆንጆ ነው የሚሆነው፣ አብሮ በዚህ ሳለሱ ቆንጆ ይሆናል። ጨው ፈሸብኝ እንዲትን እጨምራለሁ። እናንተ ጨው ፋልሳ የተገኘውን መጨመር ትችላላችሁ። ቅድሚያ ማስገባው ቲማቲም ነው ማለት ነው። አንድ ቲማቲም ተጠቅሜ ያለሁኝ አንድ ስማትም ነው። በመቀጠል ካሮት ነው። ካሮት አስገባለሁም። ከዛም ፍትልሮነ መጨረሻ ላይ ችግር የለውም። ዎቼ ስልክ ይገባል ው ለጊዜው መቀረፅ በስልኬ ስለሆነ እያረኩ ያለው ስልክ ገባና ተቋረጠብኝ። መጥቻለሁ ተመልሼ። እዚጋ ቆንጆ በርበሬ አለ፣ ቅመም አለ፣ ማጂ ግማሽ አለ። ምክንያቱም ማጂ አያስፈልገንም ብዙም ራሱ ዶሮ እና ጨው ስለሆነ ምንም ነገር ብዙ ማረግ አይጠበቅብንም። ግማሽ ነው የተጠቀምኩትኝ። እዚህ ጋር ነጭ ሽንኩርት አለ ብያችኋለሁ። ነጭ ሽንኩርቴን አረጋለው ማለት ነው። ነጭ ሽንኩርቴን ጨምራለሁ። እዚህ ጋር ፍልፍል ሮሚ የሚሉት ወይ ደግሞ ቃሪያ የማያቃጥል አለን ለሽታውና ያጣፍጠዋል። ማያውቅ የለም አረብ ሀገር ያለን ልጆች ሁሉን ነገር እናውቃለን ማለት ነው። እንደዚህ አድርጌ ሀብስዬ ሀዋህጄ የጨመርኩትን መኮረኒው አብስዬ መኮረኒውን ክሬም እያራኩኝ ከላይ ከሽናውን እንገናኛለን ማለት ነው። የዛሬ ውራት ይህን ይመስላል። አብስዬ ደግሞ ክሬሙን እያራኩኝ እያሳየኋችሁ አረጋለሁኝ። እዛን አብስዬ ደግሞ እንመጣለን፣ እመጣለሁ ማለት ነው። እንዴት ነው ወደዳችሁት? ትወዱታላችሁ? መች ቀመስ ነው እንዳትሉ፣ ውዴቱ ተከታታዮቼ። እንግዲህ ይህን ይመስለን አብስዬ መኮረኒ ሲመስልልኝ እንገናኛለን። እስከምንገናኝ መልካም ቆይታ ይሆንላችሁ ውዶቼ። ተመልሼ መጥቻለሁ። የገኒቱ ተከታታዮች መኮረኒው እዚህ ጋ በስሎልኛል። መኮረኒው ውሃ ካነሰው፣ እና ቀቅሉ ውሃ ካነሰው መኮረኒው ላይ ዘይት ማድረግ ትችላላችሁ። ምክንያቱም እንዳይጣበቅባችሁ። ይኸው ጠየብቻ ነው። ሳህኑ ምንም አላዘብኝም። ምክንያቱም እንደዚህ ለየብቻ ንጥልጥል ብሎ እንዳይቦካ ማለት ነው። ውሃ ትቀቅሉ። ውሃ ምናልባት ካነሰ ዘይት ታረጋላችሁ ማለት ነው። ዜት ዜቱን የገበታ ቅቤ ዝብዳ የሚሉትን ዘይት የማይወዱ ከሆነ ማለት ነው። እንደዚህ እናስተካክለውና እዚህ ጋር የተሰራ የሰራሁት ዶሮ አለኝ። ቅድም አሳይቻችኋለሁኝ። እሱ አረጋለሁ ማለት ነው። ብዙ አንዳንዴ ማለት ነው በክሬምም ይሰራል። ብዙ ዱቄት አብስለው ኒሻ አርገው ምናምን ይሰራሉ። እኔ ግን ብዙ ጊዜ የምሰራው እንደዚህ ነው ማለት ነው። የሁሉም ቤት ይለያያል። እኔ ቤት አለ ማለት እናንተ ጋ የለም፣ እናንተ ጋ አለ ማለት እኔ ጋ ሊኖር አይችልም እና እንደዚህ እያረኩኝ እየሞላዋለሁ ማለት ነው አስተካክዬ ቆብን ውስጥ አስገባለሁ ማለት ነው። እንደዚህ እሞላዋለሁ። ተተረፈ አስቀርታችሁ ለሌላ ነገር መጠቀም ትችላላችሁ። እኔ ግን ሁሉንም አረገዋለሁ፣ ምክንያቱም መኮረኒው አንድ ኪሎ ነው። አንድ ኪሎ መኮረኒ ስለሆነ ዶሮ ሁሉንም ነው እንደዚህ እያስተካከልኩ አደርገዋለሁ። ቆንጆ ራት እንደሚ ተስፋ አደርጋለሁ። አዎ ብዙ ጊዜ ይሰራሉ። መኮረኒ በሽመል ይወዱታል ማለት ነው። እኔም ራሴ የምወደው ምግብ ነው መኮረኒ ባስታ። እና አንድ ታማ ይኸው ግንም አርግ ያለሁ ምንም አላስቀረሁም። ምክንያቱም ያላስቀረሁበት ምክንያት ሙሉ አንድ ኪሎ ስለሆነ ለዛ ነው ማለት ነው። ክሬሙን ደግሞ አብረን እንሰራለን። እዚ ጋ ክሬም ክሬም ክሬሚላ አለ። ክሬም ጠብ ነው የሚሉት እነሱ። ትንሽ አረጋ አለሁኝ ብዙ አይደለም፣ ትንሽ አረጋ አለው። እዚ ጋ ግሽጣ አለኝ፣ ግሽጣ አለኝ፣ ግሽጣ አማራ የሚሉት እሱንም አንዱን ነው ማረገው። አንድ ሙሉ አርግ ያለው ጅብን አረጋለሁ። ጅብን ቡክ ይሉታል። ይሄ ግን ጅብን ቡክ አይደለም። ቆንጆ የሚባለው ግን ጅብን ቡክ የሚባለው ነው። ያው ቅቤ ነው። ጾም ምናምን ስለማያግዳቸው ማያግዳቸው ሁሉንም የሚጠቀሙት እንደዚህ አርገን አዋህደዋለሁ ማለት ነው፣ አንድ ላይ እስኪ ከበቃኝ ካልበቃኝ እያየው መጨመር እችላለሁኝ። ይሄ ክሬሙ ጠብ ማለት ነው። ቀጠን ያለ ስለሆነ እሱ ያዳርስልናል። እስኪ አብረን ማለት ነው። ሳይንሰኛ አይቀርም አንድ ማንኪያ ልጨምርበት ድርግም የምቆራረጠው ቪዲዮ እንዳይረዝም ነው። ያው ተደባልቆልኛል ማለት ነው። አንድ ላይ ተዋህዷል። በሽንኩርት መፍጫም መፍጨት ይቻላል የሚያቆይ ከሆነ እንደዚህ በሽንኩርት መፍጫም አንስጭ ገለብጠአለሁም እንደዚህ እያረኩ ሁሉንም ሁሉንም አዳረሰዋለሁ ማለት ነው። ያው ጨርሻ አለሁም ይበቀዋል እንደዚህ እያረኩኝ አሁን ኦብን ውስጥ ነው የማስገባው ከላይ እንትኑ ላይ ብቻ ነው እምለኩሰው ከታች አለኩስም ማለት ነው። እምለኩሰው ከላይ ብቻ ነው። ኦቭን ውስጥ ደግሞ ገብቶ ይበቃዋል። ኦቭን ውስጥ አስገብቼ ተመልሼ እንገናኛለን ቤተሰቦቼ። ተመልሼ መጥቻለሁኝ። መኮረኒው ደርሷል። ክዝበራና ብግዶንስ ከላይ እናደርጋለን ማለት ነው እንዲሸትና ቆንጆ እንዲሆንልን ነው። ሌላ ጥቅም የለውም። ክዝበራና በግደሆንስ እንደዚህ የአማረ መኮረኒ ትሰራላችሁ። መኮረኒ በሽመል መኮረኒ በሽመል መደባችሁ። ዛሬ እራት መኮረኒ በሽመል ለው ካለች ገብታችሁ ገኒትቡን መመልከት ይጠበቅባችኋል ማለት ነው። ዩቱብ እንደገባችሁ ገኒቱን ሰብስክራይብ አድርጉ። በየቀኑ ምለቅላችሁ ቪዲዮ ይደርሳችኋል። ይህን ይመስላል። አያምርም? አስተያየታችሁ እንደተለመደው ሼር ኮሜንት፣ ሰብስክራይብ አድርጉኝ። የዛሬ ቪዲዮ እዚህ ላይ ያበቃል ማለት ነው። ከመጀመሪያው ጀምሮ ያሳየኋችሁ ይጠቅማችኋል ብዬ ስላሰብኩኝ ነው። እህቶቼ አሰራሩ ከባድ ሆኖ አይደለም ግን ይጠቅማችኋል ብዬ ነው ከመጀመሪያው እስከ መጨረሻው ያሳየኋችሁ። እዚህ ላይ እናበቃለን። የዛሬ ቪዲዮ። አመሰግናለሁን ለምሰጡኝ አስተያየት ባይ